እንግዲህ ቀጣይ ላይ ተሳክቶላት ታብለው አታብለው አልታወቅም እንጂ አሁን የአንዴ እኔ ጎረሰው እሱ የሚሰራ አይመስለኝም። ተናዳለች እና እፍራታ ደግሞ ለሉሊት መልክት ትልካለታለች። እንግዲህ ደብዳቤ እና ሁሌም ከጎንሽ፣ አጠገቢሽ፣ በቅርብሽ ነው ያለሁት ብላ ነው እንግዲህ ደብዳቤውን ጽፋ የላከችላት ገመድ ደግሞ ገመድ አድርጋ ከደብዳቤው ጋር ቦርሳዋ ውስጥ ነው ያስቀመጠችላት። ያው ለጽዮን የሰጠቻት እርግጠኛ ነኝ። ያው ጽዮናት ቦርሳዋ ውስጥ ያደረገችላት ብዬ አስባለሁ። አንድ አሮጊት መስላ ተሸፋፍና እንደ አሮጊት እንድትልቅ ሰው ለብሳ የመጣች ሴት አለች። እንግዲህ እነ ሉሊት ቤት ተሸፋፍና ነው የመጣችው። ለማኝ ይመስላ ርቦኛል፣ ምግብ ስጭኛ አለቻት ለገኒ። ገኒ ደግሞ አስገብታት ያንን ለናታን የተዘጋጀውን ከምግብ ከመድኃኒት ጋር የተሰራውን ምግብ ሰታት ነበረ ገኒ። ነገር ግን እሱን ቤዛ አይታ ተቀበያት ለምዶ መሰጨት እኔ ለባሌ ብቻኔ የሰራሁት ምግቡን ማንኪያለሽ ብላታለች። እሱንም ልትበላል ቻለችም። ነገር ግን አሮጊት መስላ ለማኝ መስላ እዛ ቤት የገባችሁ እዛ ግቢ የገባችሁ ኢፍራታ ትመስለኛለች እኔ እንደማስበው ከሆነ ማለት ነው። በጣም ተቃርባለች። እንግዲህ ኢፍራታ በጣም ቆርጣ ተነስታለች። እንግዲህ ጠላቶቿን ለመበቀል እና ለሉሊትም ደውላላት በጣም ነው ያስፈራራቻት። ሉሊት በጣም ፈርታለች። በጣም በቃ ቤት በኩል እንደምትመጣባት ስላላወቀች በጣም ነው የፈራችው እና ልታግዥኝ ይገባል ያንን ሰዎች እንድናጋልጥ እንዳልገልሽ ከፈለግሽ ልታግዥኝ ይገባል ብላታለች። እና እሱን ደግሞ መልሳ ለይፋት ደውላ እንደዚህ ብላ አስፈራራችኝ ኢፍራታ ብላ ለይፋት ነግራዋለች። እንግዲህ ሉሊት ሉሊት በጣም ከመፍራቷ የተነሳ ማለት ነው። ነገር ግን ይፋት ራሱ በጣም ፈርቷል። አባቴንም ማን እንደገደለው ያንን ጭንቅላትም ቁርጦ ማን እንደላክልን አውቅ ያለው ስላለችው በጣም ፈርቷል። በዛ ላይ ደግሞ የአባቷንም ስልክ ስለወሰደችው በጣም ነው የፈራው ይፋት ማለት ነው። አሁን ላይ በጣም ፈርቷል። እሱ ራሱ በጣም ተናዷል። ይጨፈልቅሻለው ላግኝሽ ብቻ ነው ያለው። በቃ ቤዛ ደግሞ ጽዮንን አሁንም ደግሞ ጽዮንን ከቤት ልታስወጣት እያሰሪች ነው ቤዛ። በቃ የምታረገው ሁሉ ጠፍቷታል። ጽዮንን ጓደኝነታችንም ስለተቋረጠ ጽዮን ከዚህ ቤት እንድትወጣ አግዢ ጊዜ እያለቻት ነው ጓደኛዋን የሆነ ምክንያት ፈልገሽ ከዚህ ቤት እንድትወጣልኝ ማድረግ አለብኝ እያለቻት ነው። እና ገኒ ደግሞ ልታባረራት ነበረ ከዚህ ቤት እንደ ሰራተኛ፣ እኔ ደግሞ እንደ ሰራተኛ እየታዘሽልኝ አይደለም፣ እኔን እንደ ባለቤት እያየሽኝ አይደለም እና ከዚህ ቤት ለቀሽ ውጪልኝ ብላት ነበረ ቤዛ ማለት ነው። ነገር ግን ገኒ ደግሞ የእሷ ምስጢር ስላወቀችባት በሱ አስፈራራቻት። አልወጣም፣ ልጁ ይፋት እንደሆነ ደርሼበታለሁ። ናታንን በምን አስፈራርተሽ እዚህ ቤት እንደያሹ በምን አስፈራርተሽ በምን ምክንያት ፍርሃቱን ትቶ አንቺን እንዳገባ ካላወቅኩ ከዚህ ቤት ንቅንቅ አልልም። አንቺንና ናታንን አፋትቼ ከኤፍራታ ጋር አንድ ላይ እስከሚሆኑ ከዚህ ቤት ለቅቄ አልወጣም አለቻት እና በጣም ግራ ገብቷታል። ቤዛ ራሱ እንዴት አድርጋ ናታንን የራሷ ማድረግ እንዳለባት ግራ ገብቷታል። ናታን፣ ጽዮን እና የናታን የእስር ቤት ጓደኛው አንድ ላይ ሆኖ ይፋት መጣ እነሱ በተቀመጡበት እና በጣም ነው የደነገጠው። የናታን የእስር ቤት ጓደኛው ማለት ነው። በጣም ነው የደነገጠው። ይፋትን ሲያየው ራሱን መቆጣጠር አልቻለም እና ቀጣይ ላይ ምን እንደሚፈጠር እስኪ አብረን የምናየው ይሆናል። ግን እውነቷ ሁሉ ይፋ የሚወጣ ይመስለኛል። እኔ እንደሚያስበው ከሆነ ማለት ነው። ሁሉም ነገር የይፋት ቶንኮል ናታን የሚያውቅ ይመስለኛል ውዶቼ በቀጣይ እስከምንገናኝ ቻው ቻው። ሰብስክራይብ ማድረጋችሁ እንዳትረሱ።